በዛት ለት የጴጥሮስና የሶፊያ በስመ አብ ወልድ ወመንፈስ ቅዱስ አዱ አምላክ አማስሩ ለመጋቢት በዛት ይለት ኮነ አስተርእዮቱ ወተረክቦቱ ለመስቀል። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስም መጋቢት አስር በዚች ዕለት የክብር ባለቤት ጌታችን አምላካችን እና መድኃኒታችን ኢየሱስ ክርስቶስ የተሰቀለበት የከበረ መስቀል የተገለጠበትና የተገኘበት ነው። የዚህ የከበረ ዕፀ መስቀል መገለጡና መገኘቱ ሁለት ጊዜ ሆኗል። መጀመሪያው የጻድቁ ንጉሥ የቆስጠንጢኖስ እናት በሆነች በንግሥት ሌኒ እጅ ነው። እርሷ ለእግዚአብሔር ተስላ ነበርና ልጇ ቆስጠንጢኖስ ወደ ክርስቲያን ሃይማኖት ቢገባ ወደ ኢየሩሳሌም ሄዳ መስቀሉን እስካገኘችው ድረስ ልትፈልገው፣ በኢየሩሳሌምም ያሉ ቅዱሳት መካናትና አብያተ ክርስቲያናትን ልታንጻቸው ነው። ከዚህ በኋላ ልጇ አምኖ የክርስትና ጥምቀትን በተጠመቀ ጊዜ ሌኒ ቅድስት ወደ ኢየሩሳሌም ሄዳ፣ ከእሷ ጋራም ብዙ ሰራዊት ነበር። ደርሳም ስለከበረ መስቀል መረመረች፣ ቦታውንም የሚያስረዳት አላገኘችም። የአይሁድ ወገን የሆነ አንድ ሽማግሌ ሰው አስራ በረሃብና በጥማት አስጨነቀችው። በተጨነቀም ጊዜ ለንግሥት ሌኒ የጎልጎታን ኮረብታ አስጠርጊ ብሎ ነገራት። እርሷም ይጠርጉ ዘንድ አይሁድን አዘዘቻቸው። ቤቱን የሚጠርግ ሰው ሁሉ ጠራጊ ጥራጊውን በውስጡ የከበረ መስቀል ባለበት በጌታችን መቃብር ላይ እንዲጥል አይሁድ አስቀድመው አዘው ነበርና ንግሥት እሌኒ እስከደረሰችበት ጊዜ ከሁለት መቶ ዓመት በላይ ጥርጊያ ጥራጊውን ሲጥሉበት፣ ኖሩ ኮረብታም ሆነ። አይሁድም በጠረጉ ጊዜ ሶስት መስቀሎች ተገለጡ። የክብር ባለቤት ክርስቶስ የተሰቀለበት የትኛው እንደሆነ አላወቁም። የሞተ ሰውም አግኝተው አመጡ። አንዱንም መስቀል አምጥተው በሞተው ሰው ላይ አኖሩት፣ አልተነሳም። ደግሞ ሌላውን መስቀል አምጥተው ከሙቱ ላይ አኖሩ፣ አሁንም አልተነሳም። ከዚህም በኋላ ሶስተኛውን መስቀል አምጥተው በሙቱ ላይ አደረጉት። ያን ጊዜ የሞተው ሰው ተነሳ። ህሌኒም የክርስቶስ መስቀል እንደሆነ አውቃ ሰገደችለትና የክርስትና የክርስቲያንም ወገኖች ሁሉ ሰገዱለት። ለልጇ የላከችው ይህ መስቀል ነው የሚል በሌላ መጽሐፍ ይገኛል። የቀረው ግን ግንዱ በውስጡ ተተክሎበት የነበረው ከእርሱም እኩሌታውን ከቅንዋቱ ጋር ወደ ልጇ የላከችው ነው። ከዚህም በኋላ ስርዓታቸው እና የህንጻቸው ነገር በመስከረም የህንጻቸው ነገር በመስከረም ወር በአስራ ሰባት ተጽፎ የሚገኝ አብያተ ክርስቲያናትንና የከበሩ ቦታዎችን አነጻች። ሁለተኛው በሮሙ ንጉሥ በህርቃል ዘመን የሆነው ሲሆን የፋርስ ሰዎች በግብጽ አገር ሳሉ ወደ አገራቸው ሊመለሱ ወደዱ። ከሹማምንቶቻቸው አንዱ የጦር መኮንን ተነጥሎ ወደ ኢየሩሳሌም አልፎ ደረሰ። ወደ ከበረ መስቀል ቤተ ክርስቲያን ገባ። መስቀሉን በላዩ በተተከለበት ግንድ ፊት ታላቅ ብርሃን ሲበራ አይቶ ሊያነሳው እጁን ዘረጋ። ሳትም ወጥታ እጁን አቃጠለችው። በክርስቲያን በቀር ማንም ሊነካው እንደማይችል የመስቀልን የክብሩን ነገር ሰዎች ነገሩት። ሁለት ዲያቆናትንም ይዞ የከበረ መስቀልን እንዲሸከሙ አዘዛቸው። ከኢየሩሳሌምም ብዙ ሰዎችን ማርኮ ወደ አገሩ ተመለሰ። የፋርስ ሰዎች ኢየሩሳሌምን እንዳጠፏት ብዙዎች ሰዎችን እንደሚማረኩና የከበረ የክርስቶስንም መስቀሉን እንደወሰዱ የሮም ንጉሥ እርቃል በሰማ ጊዜ እጅግ አዘነሰ እንዲጾሙ ምእመናንን አዞ ወደ ፋርስ ዘምቶ ወጋው። ብዙዎች ብዙዎችንም ገደላቸው። የከበረ ዕፀ መስቀልንም እየፈለገ በሀገራቸው ሁሉ ዞን ዞረ። ግን አላገኘውም። ያ ዲዮና ዲያቆናቱንና መስቀሉን የወሰደ መኮንን ከቦታቸው በቤቱ አንጻር ባለ በአንድ ቦታ ላይ ወስዷቸው ጥልቅ ጉድጓድ እንዲቆፍሩ አዞ በዚያ የከበረ መስቀልን አስቀበረ። እነዚያንም ዲያቆናት ገደላቸው። ነገር ግን ያ መኮንን የማረካት የካህናት ወገን የሆነች በእርሱ ቤት የምትኖር አንዲት ብላቴና ነበረች። እርሷም የከበረ መስቀልን ሲያስቀብርና ሁለቱን ዲያቆናት ሲገድላቸው በቤት ውስጥ ሁና በመስኮት ትመለከት ነበር። ወደ ንጉሥ እርቃልም ሄዳ መኮንኑ ያደረገውን ሁሉ ነገረችው። ይህንንም ንጉሥ ሰምቶ እጅግ ደስ አለው። ያቺ ብላቴና መራቸው፣ ከእርሱም ጋር ብዙ ሰራዊት ሆኖ ኤጲስቆጶሳትና ካህናቱም ነበሩ። ወደ ቦታቸውም እስከምታደርሳቸው ያችም ልጅ ተከተሏት። ቆፍረውም የከበረ ዕፀ መስቀልን አገኙት። ካዘግቱም አወጡት። ንጉሥና ሰራዊቱም ሰገዱለት። በልብሰ መንግስቱም አጎናጽፈው ታላቅ ክብርንም አክብረው እጅግም ደስ አለው ከሰራዊቱ ጋር። የዚህ መስቀል ሁለተኛ የተገለጠበትና የተገኘበት በዚች ቀን በመጋቢት አስር ነው። ከዚህ በኋላ ንጉሱ የከበረ ዕፀ መስቀልን ተሸክሞ ወደ ቁስጥንጥንያ ከተማ ወሰደው። የመድኃኒታችን የመስቀሉ በረከት ከሁላችን የክርስቲያን ወገኖች ጋር ይሁን ለዘላለሙ አሜን። ሰላም ብል ጻድህኖ ልምሉመ እንተ እንተተሰቄ ወረወየ እምገቦ መለኮት ደመ በዛቲ ዕለት እንበለ ይእዱ ሴየሰመ መስቀል ተረክበ እምዘ ተሃባ ወገብረ መድምመ በኢየሩሳሌም ቅድመ ወፋርስ ዳግመ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 11 በዚች ቀን በንጉሥ መክስሚያኖስ ዘመን ቅዱስ ቴዎቄጤኖስ በሰማይትነት አረፈ። በዚችም ዕለት ደግሞ ተጋዳይ የሆነ ኤጲስቆጶስ አባ ዛስሊያኦስ በሰማይትነት አረፈ። በዚችም ዕለት ዳግመኛ ከተሳቱ ቅዱሳን አንዱ አባ አሌፍ አረፈ። ዛቅረብ ኩማ ኢሌታ ዘኪርያ ይላፈ ምን ለተጸምዱ ከዘልፈ ለላ አነብ ተወ ከዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸሪቀ መበለት ኩፈ ምላቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማይት ወጻድቃን

አንድ አምላክ በሚሆን በአብ በወል በመንፈስ ቅዱስ ስም በክንፉ ከፍ ብሎ የጋረዳቸው በመካከላቸው የቆመ እርሱ መስቀል ዛሬ አማረ ነው። መስቀል ቅጠሎችን አወጣ፣ በመስቀሉ ከሙሽራው ጎን ደምና ውሃን አመነጨ። እርሱ የተቀጠቀጠ ሸንበቆን አይሰብርም፣ የነደደ እሳትንም አያጠፋም። ለሚያምኑበት ድል የማድረጉን ፍትህ እስኪያወጣ ድረስ በመስቀሉ ድል የሚደረግ የሚሰማ የሚረዳ ነው። በመስቀል ኃይል ኢየሱስ ክርስቶስ ነፍሴንና ሥጋዬን ጠብቀኝ ለዘላለሙ አሜን። በብርሃንህ ብርሃንን በጽድቅህ ፊትህን እናይ ዘንድ የእስራኤል ቅዱስ የሆን ከአምላኬ ለስምህ በማመስገንና በምዘምርበት ጊዜ አቤቱ አንደበቴን ፍታ። ለአብና ለወልድ ለመንፈስ ቅዱስ ምስጋና ይገባል። በአብ በወልድ በመንፈስ ቅዱስ ስም የእግዚአብሔር ቃል ንጹሕ ነው፣ በመስቀሉ ድህነትን አደረገ። የእግዚአብሔር ቃል የጋለ ነው። የታሰሩትን የሚፈታ ነው። የእግዚአብሔር ቃል በውሃዎች ላይ ነው። የምስጋና አምላክ አንጎደጎደ። ይህንንም ከዚህ ወደዚያ የመሰለው እርሱ ነው። ውሃውንም ወይን አደረገው። የእግዚአብሔር ቃል ባህር ነው። የሲኦል ደጆችን አፈረሰ። የእግዚአብሔር ቃል በታላቅ ምስጋና ገነትን ከፈተ። የእግዚአብሔር ቃል እውነት ነው። ሕይወታችንም ቤዛችንም ነው። በእግዚአብሔር ቃል ሰማያት ጸኑ። በእኔ ላይም እንዲያበራ ቃልህን አሰማኝ። አቤቱ መስቀልህንም አሳየኝ እኔም ባሪያህንም ለዘላለሙ በአብ ስም ማሩያ በወልድ ስም ምናቴር በመንፈስ ቅዱስ ስም አብያቴር ብዬ ከአህዛብ በላይ ወደ ሆን ከውልውል ነፍሴንና ስጋዬን አማጽናለሁ። በአንድነቱ የሚመሰገን በትጉሃን የሚቀደስ እርሱ ሳህሉና ምሕረቱ በእኛ ላይ ነው። በአብና በወልድ በመንፈስ ቅዱስ ስም አልፋ ወኦ እርሱ መድረሻና መነሻ የሌለው ቀዳማዊ ዳህራዊ ነው። በጥበቡ ታላቅ፣ በሥራውም ኃያል፣ በምክሩ ጥበበኛ ነው። በሁሉም የሚኖር የሚመሰገን ነው። አቤቱ ለዘላለሙ ከኔ ጋር ይኑር ታው አቤቱ ልመናዬ ወደ አንተ ትቅረብ። አቤቱ በእፀ መስቀልህ ጠብቀኝ፣ በመስቀልህም ኃይል እርዳኝ፣ በስሞችም እርዳኝ። እኔ ተማጽኛለሁ፤ ሳዶር አላዶር፣ ዳናት፣ አዴራስ፣ ሮዳስ ያን ጊዜ በዕለተ አርብ በጮኸ ጊዜ ዓለም ተናወጠ፣ የምኩራብ መጋረጃ ተቀደደ። እንዲሁም በመስቀል ኃይል የኃጢአቴን መጽሐፍ ቅደድልኝ። በአብና በወል በመንፈስ ቅዱስ ስም በድሃ ቤት እንዳደረ የእኛን ሥጋ ለብሶ ተሰቀለ፣ ታመመ፣ ሞተ፣ ከሙታንም ተለይቶ ተነሳ፣ ወደ ሰማይ ማረገ። ዳግመኛም በምስጋና ይመጣል፣ ሕያዋን ሙታንን ይገዛል፣ ለዘላለሙ እስከ ዘላለሙም ድረስ ይሁንና ይቅርታውና ምሕረቱ በእኛ ላይ ለዘላለሙ ይሁን። መስቀል ለቤተ ክርስቲያናችን አጥር ግንብ ነው። መስቀል በጠላት ውስጥ አጥር ነው። መስቀል ለምእመናን አጥር ነው። መስቀል በሚጠራጠሩት ሰዎች ፊት የማያስጠጋ አጥር ነው። መስቀል በትሑታን ፊት አጥር ነው። መስቀል እቡያንን የማያስጠጋ አጥር ነው። መስቀል ለነዳያን አጥር ነው። መስቀል ለሃይማኖት አጥር ቅጥር ነው። ለሚያምኑት ሁሉ አጥር ነው። አልፋ ወኦ እስከ ዘላለም ድረስ ያለና የከበረ ነው። እግዚአብሔር ቃል ወልድ ነው። በዮርዳኖስ የተጠመቀ በእንጨት መስቀል ላይ የተሰቀለ የእግዚአብሔር ቃል ወልድ ነው። በሦስተኛው ቀን ከሙታን ተለይቶ የተነሳ በክብር ወደ ሰማይ ያረገ፣ ዳግመኛ በምስጋና በጌትነቱ የሚመጣ ሕያዋንን ሙታንን የሚገዛ የእግዚአብሔር አካላዊ ቃል ይህ ነው። ለእርሱ ክብርና ምስጋና ይገባዋል። ይቅርታው ቸርነቱ ለዘላለም በእኛ ላይ ይሁን። አሜን ችን ኢየሱስ ክርስቶስ የሰማነውን በልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። የሰላም አምላክ ሰላማዊ ኢየሱስ ክርስቶስ ሰላም አሳድረህናልና እናመሰግናለን ሰዓተ ማዕልቱን ባርከ ቅድሰ ሰላም ቀን እንድታውለን ቅዱስ ፈቃድ ይሁንልን አጽራረ ቤተ ክርስቲያን እናስታክስልን ቅዱስ ተዋሕዶ ሃይማኖታችን መቸርነትህ አስፋልን አብዛልን የሰላም አምላክ ሀገራችንን በጽኑ ሰላም ጠብቅልን ህዝቦቿን በአንድነት አበርታልን ሰላምህን ስጠን አምላካችን ሰላም ቀን እንድታውለን ቅዱስ ፈቃድ ይሁንልን አቡነ ዘበሰማያት

ኦም ሊተጸጋ እግዚአብሔር ምስሌኪ ሰዓሊ በጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመይ ይስራይ ለና ኣጣዊ ነተማ ይጸነብኪ ኦቶወ ካፌ ንስሓ ወሰራይ ሃጢኣት ኢየሱስ ክርስቶስ ስራይ ሃጢኣት ወሃጢኣተ ኩሉ ህዝብ ከማ ይሰራ ሃጢኣት እግዚኣብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን